እኔ ስለፈቀድኩልሽ ነው የወጣሽ። አይመስልሽም? እረ እባክሽ አንቺ ነበርሽ ለካ ዳኛይቱ። እኔ እኮ የት ነው የማውቃት እያልኩኝ እያሰብኩ ነበር፣ ለካ ፍርድ ቤት ነው የማውቀሽ። እኔ ብፈልግ ኖሮማ እድሜ ልክሽ እንድትበሰብሽ ላደርግ እችል ነበር። አሁን ወሬውን ተዩና ለምን እንደመጣሽ ተናገሪ። እንዴ ማስፈራራቱ አልሆን ሲልሽ ሌላ ቀደዳ ጀመርሽ። እውነቴን ነው አንቺ ያለፍሽበትን እያንዳንዱን መንገድ አውቀዋለሁ። ያው ቤቴን ስለምታውቂ እሱን ማወቅሽ አይገርመኝም ባዩሽ፣ እየቀለድኩ አይደለም እና አዝረሽልኝ ነው ከእስር ስፈታ ዝም ያልሽው? ባዩሽ መኮንን የሚባለው ልጅ የሀና መስቀልና ፎቶ ሰርቆ ከሰጠሽ በኋላ እንዳስገደልሽው ማላቅ ነው የሚመስልሽ? ምን ምን ማለት ነው እኔ ሰው አላስገደልም። እሱ ብቻ አይደለም፣ ምናሴ ሊገለው ይቀጠርሽው ልጅ እንደገና ደግሞ እኔን እንዲከታተለኝ ያዘሽው ልጅ ያንቺ ቀኝ እጅ እንደሆነ በደንብ ጠንቅቄ ነው ሜላት። ሌላው ቀርቶ እኮ እኔን የሚከታተለኝን ልጅ ለፖሊስ አሳልፌ ብሰጠው እሱ የሚያወራው ብቻ አንቺ እድሜ ልክ እንድበሰብሽ ያደርግሻል። እንደሱ ከሆነ ታዲያ ለምን ለፖሊስ አልተናገርሽም? ባዩሽ፣ አንቺ እኔ ጠላትሽ፣ እኔ ብቻ ነኝ ላጠፋሽ የምፈልግ። ቤተሰቦች የሆኑ ፖሊሶች ሳያውቁ እንዳአጠፋሽ ነው የምፈልገው። ምንድና፣ አስር ጊዜ አጠፋሻለሁ አጠፋሻለሁ፣ ምት ስታይ በእርሳስ የተጻፍኩ መስልሻለሁ እንዴ? እሱም በቅርቡ ታየዋልሽ። አሁን የመጣሁት የሚከታተለኝ ልጅ ከአንቺ ቀድሜ እንዳልገለው እንድትነግሪው ነው የመጣሁት። ጉድቻታለሁ ማለት ነው። ስማ ምንድነው ተኝተህ ልቱል ነው እንዴ? እንዴ ብላል ብላ፣ ከየት መጣሽ በዚህ ጠዋት? ከቤት ነው። በዚህ ጠዋት እንዴ መጣሽ እያልኩሽ ነው። ጠዋት እኩለ ቀን ሆኗል እኮ ረፍዷል። አራፍዷል እንዴ አላውኩም ነበርኩ ከዚህ መንገድ ላይ እንደዚህ ተኝተህማ አልጋ ብታገኝ ሳምንቱ ሙሉ ብትነሳ አይመስለኝም። እባክሽ ማታ ከጀለሶች ጋር ቀምቀመን ስለነበር ነው እንጂ ብዙ እንቅልፋም አልነበርኩም። እንዴ ለምትቀርበው ሰውና ነው እንደዚህ የምታወራው? ታዲያ ጓደኞች ኬት አሉ። እነሱ ሌላ ቦታ ነው የሚተኙት። ጥሩ፣ ለማንኛውም እምትበላው አምጥቼ ልካለው። እሱን ታጠብና ብላ። ደሞ ትናንት ጠፍተሻል። ምን ነው ናፈኩክ እንዴ? እንዴት ነው ማትናፍቂ? እዚህ ከወደኩ ጀምሮ እኮ አንቺ ብቻ ነሽ እየመጣሽ የምጠይቂ። ደሞ ቆይ ትናንት ለምን ቀርሽ? ምን አሰ ያላሽ ላስወጣም ብሎኝ ነው ምኑ ነው? ስለኔ ነገርሻቸው እንዴ? አልነገርኳቸውም። አልነግርም ስላቸው ደግሞ የትም አትሄጂም ብለው ያዙኝ። አንቺንም ማሰቃዩሽ አይደል ደም በጣም ይቅርታ። አው አባቴ ድረሱልኝ። አረ ምንም ይቅርታ ያስፈልገው፣ ይልቅ መግቡን ብላ። እሺ ግን መጀመሪያ ፊት ይታጠምስልኝ። ደግ በላውን ታጠብ። እንዴ፣ ይህ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ አው ራሱ ነው። ይህንንም አማመን አልችልም። ታምቹና ደም ብላል፣ ችግር ውስጥ ገብተዋል። ታዲያ ያህና ወንድም ተከታትሏት እንደነበረው አሁን ላይ ይህ እርግብ ፍቅረኛን እየቀለበችው ነው ብሎ እያሰበ ወደ ቤቱ ይገባል። ይህን ነገር ለሚላት የሚነግራት ይመስላችኋል ወይ? በሌላ በኩል ጋሽ በቃሉን ታውቁታላችሁ መቼስ። ባዩሽን አሁን ላይ ከጀርባዋ ላይ አስገድላት የሚፈልገው ከእዝራ ጋር የሚያገናኛቸው ነገር እንዳለ ብዙዎቻችሁ ገምታችኋል። የእዝራ አባት የባዩሽ ነፍሰ ገዳይ ነው ብላችሁ የምታስቡም አላችሁ። እንደዛ ነው ወይ? ይህንንም ጥያቄ እንዲሆንባችሁ ትቻለሁኝ። እናንተ ኮሜንት ላይ ሀሳባችሁን መስጠታችሁንም አትርሱ። ሌሎቹም ኮሜንታቸውን የሰጡትንም እንደዛው ቼክ አድርጉት። በሌላ በኩል እሷን ሊያስገድላት እንደሚፈልግ የተናገረው በባዩሽ እንዳልተማመነባት ስላወቀ ነው። ታዲያ ባዩሽ እሱንም ስለምትጠረጥረው ነበረ መጀመሪያውኑ እሱን እንዲከታተለው የነበረው ልጅ ተከታትሎት እንደነበረ በቀላሉ ነው ማወቅ የቻለው። ለዛም ነው አሁን ላይ ባዩሽ የምትከፍልህን ሶስት ዘጥፍ እኔ ይከፍልሃለሁ፣ እሷን በምትኩ ትከታተልልኛለህ አስፈላጊ ከሆነችም እንድትሞት ስለምፈልግ በሚመች ሰዓት ላይ ያንን መፈጸም ትችላለህ ወይ የሱ ጥያቄ ነበረ። ታዲያ ገንዘብ እስከተከፈለው ድረስ ምንም ማድረግ እንደሚችል ከነገረው በኋላ ላይ ነገር ግን አስብበት ይዛው እሷ ላይ ባዩሽ በዚህ ሰዓት ላይ የአንተ ነጥፍ የምትከፍለኝ ከሆነ ወይም ትንሽዬ ከአንተ አስበልጣ የምትሰጠኝ ከሆነ አንተንም እንደማልገል እንዳትጠራጠር ይለዋል። ያ ማለት በዚህ ሁኔታ ላይ አንተም እንዳትተማመንብኝ ነው ማለት ነው። በሚላት ብዙዎቻችሁ ደስ ብሏችኋል። ሚላት ጥሩ ስራ ነው የሰራችሁ። በጣም ደፋር ነች፣ ጎበዝ ልጅ፣ ቀጥ ይበት እያላችሁት ነበረ። አደጋው በጣም ግን እዚህ ጋር ነው የሚጀምረው። ሜላት እሷ ላይ ምንም ነገር እያደረሰችባት አይደለም። ያ ማለት ሚላት ማስፈራራቷን ብቻ ነው እየቀጠለችበት ያለው። ባዩሽ ግን ይሄንን ነገር እሺ ብላ የምትቀበል እንዳይመስላችሁ። ባዩሽ የሆነ ምክንያት ካገኘች ሚላትን ማስወገድ እንደምትፈልግ ለነፍሰ ገዳዩ ተናግራለች። ስለዚህ ባጆች በዚህ ሁኔታ ላይ በሜላት እንደዚህ እያስፈራረቻት ሁሌ የምታገኛት ከሆነ ሜላት ላይ አንድ ነገር ማድረጓ የማይቀር ነው። ተምቹና ድም ብላል አንድ ላይ ሆኖ ምሳቸውን እየበሉ እያለ ከኋላቸው እንግዲህ የሃና ወንድም ካየ በኋላ የሃና ወንድም የሚያስበው ተምቹ የእርግብ ፍቅረኛ ነው ብሎ ነው። ስለዚህ አሁንም ቢሆን እርግብ አብራው ልትኖር ትችላለች። ያው ተምቹ ማጋለጥ ይኖርብኛል ብሎ ለቤተሰቡ ሰቡ ወይንም ለሜላት አስፈላጊ ነው ብሎ መናገሩ አይቀርም። ነገር ግን ያንን ከማረጉ በፊት በዚህ ሁኔታ ላይ ሃናን እንደሚያማክራት ተስፋ ታደርጋላችሁ። ተምቹ በዚህ ሁኔታ ላይ መቀጠል እንደማይችል ተናገረ። በራሱም ሀሳብ ያን ያህል ጊዜ እንኳን እንደዚህ እየራበው እንደመጣና በተለይ አዲሱ ጓደኞቹ ደግሞ ቃሚና አጫሽ ናቸው። ያው ከነሱ ጋር ሆነ ማለት ወደ ድሮ ማንነቱ ይመለሳል ማለት ነው። ተምቹ በዚህ ሁኔታ ላይ መቀጠል አልቻለም። በጣም እየደበረውና እያዘነ መጥቷል። እየራበው እንደሆነም ሲያቅ ወንድሙ ጋር ደግሞ አስሬ እንደሚደውልለት ያውቃል። አስር ለሱ እየደወለለት ያለው አደጋ ላይ እንደሆነ ስለሚያውቅ ነው። ተምቹ ግን ይሄንን ስልክ ማንሳት አይፈልግም። መጀመሪያውኑ ከርግብ ጋር እንደነበረና ስሙ አንዴ ስለጠፋበት ወደ አስር ወዳለበት ሰፈር የሚመለስ ከሆነ ፖሊሶች እጅ ገባለሁ ብሎ ስለሚያስብ እዚሁ እየራቦ ነው መቀጠል የፈለገው። ይህንን ነገር ያልቻለው ያኔ አጎቱ እዚህ እያለ ሉሰድህ እያለ በዛ ላይ ሲያስጨንቀው እንደነበረ ሲያውቅ ምን ያህል በቁጭት እየተጸጸተ እንደነበረም ሲናገር ነበር። ወዲያው እሱ ሀሳብ እንደመጣለት አጎቱ ይደውለታል። አጎቱ ግን ወዲያው እንደደወለለት ተምቹ ችግር ውስጥ እንዳለ በከፊል ሳይናገር ብር እንደሚያስፈልገው ላጎቱ ይነግሯል። ያም ያስፈልገው ገንዘብ ግን ምን ያህል እንደራበውና ምን ያህል አስቸጋሪ ነገር ውስጥ እንዳለም ያሳያል። ገንዘቡ እንደተላከለት ግን ብዙም ባይሆንም ማታ አዲሱ ካገኛቸው ጓደኞቹ ጋር አብረው ፈታ ሲሉበት ነበረ። ጠዋት ላይ በዛም ሜዳ ላይ እና መንገድ ላይ ካደረ በኋላ ግን ድንብላል አሁን ላይ ያው የሚተኛበት ቦታ እንደሚያስፈልገው አስባለች። በሰዓቱ ግን ምን ማድረግ አትችልም። ድንብላል ማድረግ የምትችለው አንደኛው ብቸኛው ነገር ምሳ ያመጣች ሱን ማብላት ነው። በዚህ ሁኔታ ላይ ደግሞ ከቤት በጣም ቁጥጥር እየበዛባት እንደሆነም ጭምር እያሰበችበት ነው። በሰው ቤት ቁጭ ብሎ ምግብ ለማን ነው የምታደርሽው የሚለው ጥያቄ ከብዷታል። ያንን ግዴታ መመለስ ይኖርባታል። ያለችው የሰው ቤት ነውና ሃና ለዝራ ቃል ከገባችለት በኋላ በጣም ነገሮች እየከበዷት መጥተዋል። ዝራ ያን ያህል እንኳን ብዙ መጥፎ ሰው ባይሆንም ግን በአንዴ እያወሩ ባለበት ሰዓት ላይ እሷ በደስተኛ ሁኔታ ላይ ልታቅፈው ስትል ስትልሱ ግል ስማት ነበረ። ያ ነገር ያስደነግጣታል። ሃና ለምን እንደዚህ እንዳሰበ ባይገባትም ግን በጣም ትናደድበትና ጥያቄ ጠይቋለች። ምን ማድረግ ፈልገ ነው ብላ ተናዳ አንዳንድ ነገሮች ትናገረውና ከዛ ጥላት ሄዳለች። እዝራም ባረገው ነገር እየጸጸተው ወደ ቤቱ ይመለሳል። ያ ነገር ቀን ሙሉ ሲያሳስባት ነበር ሀናን። አና ቤት እንድግባች ግን ለወንድሟ አስታማክረው ይሄ እኮ ያለ ነገር ነው መሀላችሁ የተፈጠረ ስህተት እንጂ ምንም ትልቅ ጥፋት ተብሎ የሚወሰድ ነገር አይደለም ብሎ ይነግራታል። አና ግን ለዚህ ነገር ዝግጁ ስላልሆነች ነው ያን ነገር ፈርታ ዞር ያለችው። ስለዚህ ነገሩን ወዲያውኑ በቀላሉ ረሳችው። ሀና የእዝራን ፍቅር ከተቀበለችው በኋላ ብዙዎቻችሁ ቅሬታችሁን እያቀረባችሁ ነው። አላችሁትም ከሆነ አና መቀበል የነበረባት የአስርን ፍቅር ነው። አስር ነው ከልቡ የሚወዳት። ነገር ግን አና ነገሩ ላይ ምንም አዲስ ነገር ስለሆነች ሰላምም እያበረታታች የነበረው ሰላም እንግዲህ እንደ ራሷ ቤተሰቦች ስለምታስብ ሰላም በራሷ በኩል አናን እንደያው እኛ ከፍተኛ ኑሮ የሚኖሩት ውስጥ መሀል አንዱ ነን። ስለዚህ ከዚህ በኋላ ከአንቺ የማይመጥን ሰው እኮ ሊያፈቅርሽና ሊወድሽ አይገባም። መቀበል ያለብሽ የአንቹ አይነት ተመሳሳይ ሀብትና ገንዘብ ያለው እዛ ላይ ቆንጆ። ስለዚህ በዚህ ሁኔታ ላይ መክራት ሰላም ሀናን ካሳመነቻት በኋላ አና እንግዲህ የእዝራን ፍቅር በቃል መሰረቱ ተቀብላለች። አሁን ላይ ምክንያት እያደረገች ያለችው ዋና አንዴ ቃል ገብቼ ለታለሁ ጥየው ላልሄድ ብላለች። ፍቅር ለእሷ ምንም ገና አልገባትም። አና ትክክለኛ ፍቅሯን የምታገኝበት ጊዜ ቅርብ ሊሆን ይችላል። አስርም ሳይጎዳና ወደ ኖላዊ ተሰብስበው እንደቀድሞ ፍቅራቸው እየተጫወቱ የኖላዊ አንዱ መኖሪያ ቤቱ እንግዲህ እንደዛ ጸጥ እንዳለ አሁን ላይ ወደ ድሮ የሚጫወቱበት ጊዜ በቅርብ ጊዜ ውስጥ ይመለሳል ብለን ተስፋ እናደርጋለን። የሜላትና የባዩሽ ጉዳይም ምን አይነት ሁኔታ ላይ እያለ ነው? ሁለቱም እየተዛዛቱ ነው። በተለይ ሜላት በጣም ተቀይራለች። ጭራሽ ሽጉጥ ይዛ ነው እያስፈራራቻት ያለው። አሁን ላይ ምን ምን እንዳደረገች ጭምር ታውቃለች። ባዩሽ ራሱ ያኔ መስቀል አንገቱን የሰረቀች ጊዜ ያንን እንኳን የሰረቀውን ሰውዬ መረጃ ለማጥፋት ብላ እንደገደለችው ጭምር ስትነግራት ባዩሽ ተስፋ ቆረጠች፣ ብዙ ነገር ስለኔ ታውቃለች ብላ። ስለዚህ ምናልባት የመጨረሻ ነገሯን ልትጠቀም ትችላለች፣ ሜላትን ማስወገድ። ባዩሽ ብቻዋን እየቀረች መጣች። እጇ ላይ ገንዘብ የለም፣ በዛ ላይ ያው ለነፍሰ ገዳዩ የከፈለችው መቶ ሺህ ብር እንኳን ያው ከበላይ አለቋ እንደተቀበለችም ጭምር እሱ እንኳን ከጊዜ በኋላ እያመናት አልመጣም። ያው መጀመሪያ ግን ባጁሽ ናት እሱን ያላመነችው እየተከታተለችው እንደሆነ ስለሚያውቅ እሱ ግን ለዚህ ነገር ልምድ እንዳለው ሰው ነበር የሆነው። ያው ወዲያውኑ የሷን ሰላይ በገንዘብ እጥፍ ይገዛውና እሷኑ መልሶ እንዲሰልልና አደገኛ ቦታ ላይ ከሆነች እንዲገላትም ጭምር ከነገረው በኋላ ከዛ ጥሎ ይወጣል። እሱስ ለማን ይሠራ ይሆን? እዚህ ጋር በጣም አደገኛ ነገሩ ሜላት በዚህ መሀል ላይ እንዳትጎዳ ነው። ሁለቱ ከፍተኛ ጦርነት ጀምረዋል። ባዩሽና የስራ ባልደረቧ ሁለቱ በሚያደርጉት ሊጎዳዱ በሚችሉት ነገር ሜላት እጇ እንዳይገባ፣ ሜላት ወደ ኋላ መሸሽ ይኖሩባታል። ባዩሽን በዚህ መልኩም መበቀል አትችልም። ስለዚህ ለነገሩ አርፋል። አሁን ላይ አናም አብራት ቤተሰቡ ደስተኛ ሆኖ እየኖረ ነው። ይህን ነገር መተው ይኖሩባታል። ያው የመጨረሻው ጉዳይ የሀና ወንድም እንግዲህ ቤት ሄዶ የተምቹን ጉዳይና የድንብላልን ነገር ከተናገረ በኋላ እዛ ጋርም ትልቅ ጦርነት ይፈጠራል። ሃና ከማን ወገን ትሆን ይሆን? አቀራረቤ ከተመቻችሁና የዚህ ቻናል ብዙዎቻችሁ አዲስ ስለሆናችሁ ቻናሉን ሰብስክራይብ በማድረግ ላይ እንድትሰቅሉ ትፈልጋለሁ። ሙሉ ክፍሉ እንደተለቀቀ ለናንተ በኮሚኒቲ ፖስት ሼር ስለማድረግላችሁ፣ መልካም ጊዜ እስከዛው ድረስ